ስሜ ወይዜ ወንድሙ ይባላል። የልዩ ፍላጎት መምህርት ነኝ። በዚህ በሻምፒየንስ አካዳሚ ለዘጠኝ ዓመት በልዩ ፍላጎት መምህርነት በዚሁ ትምህርት ቤት ሳስተምር ቆይቻለሁ። ዳግም ሙላቱ እባላለሁ። በቻምፒየንስ አካዳሚ ሶስት ልጆችን አስተምራለሁ። የምስራች ጥላሁን የሶስት ልጆች እናት ነኝ። ስሜ ፋይዛ አማን እባላለሁ። የሁለት ልጆች እናት ነኝ። የመጀመሪያ ልጄ የኦቲዝም ጥላ ስር የምትገኝ አምስት ዓመቷ ነው። ዛሬ እንግዲህ ያው እንደምታዩት በግቢያችን ውስጥ የኦቲዝምን ቀን እያከበር ነው ያለ ነው። በትምህርት ቤታችን የኦቲዝም ቀን በየዓመቱ እናከብራለን። በኦቲዝም ጥላ ስር ያሉ ልጆች በዚህ ትምህርት ቤት ውስጥ በአካቶም ሆነ በግል ተይዞ የሚማሩበት ትምህርት ቤት ነው። በስራውም እንደመቆየቴ ከዚህ በፊት ብዙም ግንዛቤው ባይኖረኝም አሁን ግን እዚህ ከመጣው በኋላ ባገኘውት ስልጠናና ባገኘውት እውቀት ልጆችን እንዴት በፍቅር መያዝ እንዳለብን፣ እንዴት አድርገን መንከባከብ እንዳለብን፣ እንዴት አድርገን ራሳቸውን እንዲረዱ፣ ራሳቸውን እንዲችሉ፣ ራሳቸውን እንዲገልጹ በተለያየ መንገድ እዚህ እያሰለጠንናቸው እንገኛለን። ስራ ምን ሰራለን? በመጀመሪያ እንኳን አደረሰን ለዚህ የኦቲዝም አዌርነስ ወር። ኦቲዝም መለየት ነው። ብዙ ጊዜ የሚወራው ይሄ አይችሉም ይሄ አይችሉም እዚህ ጋር ይከብዳቸዋል የሚባል ነገር ነው። እንደሱ ግን አይደለም፣ ልዩነት ማለት ነው። ኦቲዝም ማለት እንግዲህ ልጆቹ በራሳቸው ዓለም የሚኖሩ የሰው እርዳታ የሚፈልጉ የኛ እገዛ ካገኙ ሊለወጡ የሚችሉ ልጆች ናቸው። ከጥቂት ዓመታት በፊት ከነበረው ራሱ ትልቅ ለውጥ አለው። ለምን ልዩ ፍላጎት ወይም በኦቲዝም ጥላ ስር ያሉ ተማሪዎችን ወር ልጆችን እንደተለየ ፍጡር አይነት ማየት ልማድ ነበር፣ እና ቻምፒየንስ አካዳሚ በዚህ ጊዜ የሚያደርገው አእምሮን መለወጥ የሰውን አስተያየት መለወጥ፣ ልጆች በረከት ናቸው እንጂ ሸክም እንዳልሆኑ በተለይ ደግሞ ልዩ ፍላጎት ወር በአካቶ ትምህርት ውስጥ ያሉ ልጆች ደግሞ የተሻለ እንዲያውም ልዩ ነገር ማምጣት የሚችሉ ልጆች እንደሆነ ያሳዩበት ስለሆነ በጣም ደስተኛ ነኝ። ዛሬም ያየናቸው ነገሮች የዛ ውጤቶች ናቸው እና አይ ቲንክ በአስተሳሰባችን ላይ በትምህርት ሂደቱ ላይ ሁሉ ትልቅ ተጽዕኖ እያመጣ ያለ ነው። ከዚህ የተሻለ ደግሞ ድጋፍ ቢደረግለት ደግሞ በጣም በጣም ብዙ ለውጥ ማምጣት የሚችል ነው። ትምህርት ቤቱ በኦቲዝም ጥላ ስር የሚኖሩ ልጆች መማር ይችላሉ፣ ማድረግ ይችላሉ። ዛሬ እንዳያችሁ ነው። በጣም ጥሩ ላይ ያሉት በስልጠናና በመማር ነውና ና አካተው አንድ ላይ እንዲማሩ እንቢያደርጓቸው ወላጆች የተለያየ ቦታ ያሉ ወላጆችም ይሄን ነገር ተረድተው ይችላሉ፣ ያደርጋሉ ብሎ እንዲያምኑ እንዲያሰለጥኗቸው። ከሌሎች ተማሪዎች ወይ ልዩ ፍላጎቱን ባይኖራቸው አንድ ላይ ማስተማር ቀላቅሎ ማስተማር ትልቁ ጥቅም የአሁኑን ትውልድ ብቻ ሳይሆን የወደፊቱንም ትውልድ በኦቲዝም ላይ ያለውን አስተያየት ትክክለኛ አስተያየት እንዲኖረው ና ትክክለኛ አክሽን ወር ደግሞ ድርጊት እንዲኖረው የሚያደርግ የሁለቱንም ትውልዶች መቀየር ማለት አሁን ያለውን የወላጆች ትውልድ በተጨማሪም ልጆችን የወደፊቱን ደግሞ ሀገር ተረካቢዎችንም እይታ የሚቀይር ነው። ከዚህ ትምህርት ቤት ውስጥ የሀገር መሪዎች አሉ የሆነ ወደፊት እየተስፋ አረጋለሁ እና በዚህ ውስጥ እነዚህ ነገር ኤክስፔሪያንስ አንድ ላይ መማራቸው ትልቅ ለውጥ ያመጣል ብዬ አምናለሁ። የእኛ ልጆች ተቀላቅሎ መማር አካቶ ትምህርት ቤት ውስጥ መግባት መሰረታዊ ነገር ነው። እዚ ጋር የምንደራደርበት ሁኔታ ራሱ አይደለም። ተቀላቅሎ ሲማሩ በጣም የተሻለ የሆነ ለውጥ ያመጣሉ። ሲጀመር የእኛ ልጆች ትምህርት ቤት ራሱ መግባት ያለባቸው በአራት አመት ምናምን አይደለም። ቅድመ ትምህርት የሚባል ትምህርትም ስላለ ተካተው ገና አራት አመት ሳይሞላቸው ትምህርት ቤቱን መካፈል አለበት፣ መሳተፍ አለባቸው እና አካቶ በጣም መሰረታዊ ነገር ነው። በአካቶ ትምህርት ቤት ውስጥ ማለት ነው በባለሙያ ነው የሚረዱት። ትምህርት ከመጀመራቸው አራት አመት ሆኗቸው ትምህርት ብለው ሀ ብለው ከመጀመራቸው በፊት ቅድመ ትምህርቶችን በመሰረታዊ ደረጃ የሚያገኙበት ስለሆነ በጣም ወሳኝነት አለው። ማንንም ወላጅ አካቶ ትምህርት ቤት እንዲያስገባ እኔ እመክራለሁ። ደስ ይላል፣ ደስተኛ ያደርጋል። ሚስ መቅደስ እባላለሁኝ የደረጃ ሁለት ወይም ደግሞ የተመራቂ ተማሪዎች ዋና መምህርት ነኝ ከሻምፒየንስ ጋር ለአምስት አመታት ያህል በስራ አብሬ ቆይቻለሁኝ። በዚህ ባለኝ የስራ ቆይታ ጊዜ ውስጥ አካተን የኦቲስቲክ ህጻናቶችን እናስተምራለን። ብዙ ገጠመኞች አሉን። ዛሬ ደግሞ የማቀርብላችሁ በጣም ከብዙ ገጠመኞች በጣም ጥቂቱ በጣት የሚቆጠሩ ያህል ገጠመኞችን አቀርብላችኋ አለው እንግዲህ ሁሉም ሰው በተፈጥሮ የራሱ የሆነ ባህሪያቶች አሉት አስቸጋሪም ሊሆን ይችላል፣ መልካም ባህሪ ይኖረዋል። ስለዚህ በዚህ ባህሪ ላይ ደግሞ ኦቲዝም ሲጨመርበት በጣም ትዕግስት የሚጠይቅ አስቸጋሪ፣ እልህ አስጨራሽ አይነት ባህሪ ይፈጠራል ማለት ነው። እኛ ክላስ ውስጥ ከመደበኛ ተማሪዎች ጋር ኦቲስቲክ ህጻናቶችን አካተን ስናስተምር በጣም ብዙ አስቸጋሪ ባህሪያቶች ይገጥሙናል። ለምሳሌ ከነዚህ ባህሪያቶች መካከል ተረጋግቶ አለመቀመጥ ሊሆን ይችላል፣ መቁነጥነት፣ መጮህ፣ ማልቀስ፣ ያለ ምክንያት መሳቅ፣ ማጨብጨብ መሮጥ፣ መዝለል፣ ትኩረትን ለማድረግ መቸገር፣ እንዲሁም ደግሞ እኔ ያልኩት ብቻ ይሁን ማለት ራስን መጉዳት፣ እነዚህ በሙሉ በጣም አስቸጋሪ የኦቲስቲክ ህፃናቶች ባህሪ ነው ማለት ነው። ስለዚህ እነዚህ ልጆች አካተን በምናስተምርበት ጊዜ መምህራንም ትምህርት ቤቱም ወላጆችን በጥምረት አንድ ላይ ቆንጆ ስራ በመስራት እነዚህ ልጆች ላይ አሁን መድረክ ላይ እንዳያችሁት አይነት ለውጥ አይተን ወይም ደግሞ አግኝተን ቆንጆ የሆነ ውጤት እናያለን ማለት ነው። ለዚህ ደግሞ ሻምፒየንስን በጣም ማመስገን እፈልጋለሁ ከፍተኛውን ድርሻ ወስዶ እየሰራ ስላለ መምህራንም ወላጆችም ምስጋና ይገባችኋል። አይደለ አጨብጭቡላችሁ። ለምሳሌ እኔ 2014 ላይ ከገጠመኝ ተማሪ መካከል አንዱን ብነግራችሁ ተመራቂ ተማሪ ከነበሩ ልጆች መካከል ነው። ይህ ተማሪ በጣም ፈጣን ነው። መምህራኖች በተፈጥሮ ጎበዝ የሚሉት አይነት ተማሪ ነው። ምን ይሆናል መሰላችሁ? ክፍል ውስጥ በሚማርበት ሰዓት ከኩዮቹ እኩል ስራ ሲሰጠው ቀድሞ ይጨርሳል ቀድሞ በጨረሰበት ሰዓት ክፍሉ በጣም ይታወቃል፣ ይሮጣል፣ ይዘላል፣ በጣም ያስቸግራል ማለት ነው። ሌላው አስቸጋሪ ባህሪ ደግሞ ምንድን ነው? እኔ ያልኩት ብቻ ይሁን ይላል። እሱ ያለው ካልሆነ ለረጅም ሰዓት ይጮሃል፣ ለረጅም ሰዓት ያለቅሳል። ሌላው ደግሞ ተማሪዎች በእሱ እድሜ ያሉ ልጆች ለምንም ነገር ፈቃድ ይጠይቃሉ። ስራ ሲፈልጉ ፈቃድ ይጠይቃሉ፣ ሽንት ቤት መሄድ ሲፈልጉ ፈቃድ ይጠይቃሉ። እሱ ጋር ደግሞ ያ አልነበረም። ያለምንም ፈቃድ ከክፍል ዘሎ በመውጣት ግቢ ውስጥ መሮጥ መዝለል ሌሎች ክፍሎች ላይ መግባት እነዚህ የእሱ አስቸጋሪ ባህሪ ነበሩ። ነገር ግን ትምህርት ቤቱም መምህራንም የራሳቸው የሆነ በቂ ስራ በመስራት በደንብ በትዕግስት በረጅም ሰዓት ጊዜ ወስዶ በጣም ደስ በሚል ስራ ተለውጦ አሁን ላይ እንደ ኩዮቹ ተራውን ይጠብቃል፣ ፈቃድ ይጠይቃል፣ ሌሎች የሚሉትን ይሰማል። አሁን ላይ ሶስተኛ ክፍል ተማሪ ሆኖ በጣም በጥሩ ውጤት አለ ማለት ነው። አጨብጭቡላቸው፣ ለመምህራንም ለወላጆች ሌላው ደግሞ በጣም በከፍተኛ ሁኔታ ድምፅ የሚረብሸው ተማሪ ነበር። ለኛ ለመደበኛ ሰዎች ኖርማል የሆነ ድምፅ ለሱ ትልቅ ጭንቀት ነው፣ ትልቅ ረብሻ ነው። የህፃናት መዝሙር በባህሪው ድምፁ ከፍ ያለ ስለሆነ ጓደኞቹ ክፍል ውስጥ በሚዘምሩበት ሰዓት ይጨነቃል፣ ጮክ ብለው በሚያነቡበት ሰዓት ይጨነቃል። በጣም ይጮሃል፣ ጆሮውን ይዞ ለረጅም ሰዓት ይጮሃል ማለት ነው። እና ይሄም ልጅ በእንደዚህ አይነት ሁኔታ ብዙ ስራ፣ ብዙ ትዕግስት፣ ብዙ ጥረትን ተጠቅመን ሻምፒየንስን መምህራንም ወላጆችም የሚገባቸውን ጥረት ኃላፊነታቸውን ተወጥተው ለትምህርት ቤት ብቻ የተሰጠ ኃላፊነት አለም። እነዚህን ልጆች ወደው ፈቅደው ተስማምተው ያላመጡት ነገር ላይ ለሆነ ባለድርሻ አካል ብቻ የሚተው አይደለም እና በጥረት አብሮ በመተባበር የሚሰራ ለውጥ ስለሆነ የሚታየው እነሱ ላይ በዚህም ልጅ ላይ የታየው ልክ እንደዛው ነው። አስፈላጊውን እርዳታ በማድረግ ጆሮውን ሲይዝ ጆሮውን መያዝ እንደሌለበት በማስተማር ድምፆችን እንዲለማመድ እንደ ጓደኞቹ እንደ ኩዮቹ ከነሱ እኩል መዘመር ማንበብ እንዲችል አስፈላጊው እርዳታ ተሰጥቶት አሁን ላይ ተመራቂ ተማሪ ሊሆን ነው ማለት ነው። ለዚህም ደግሞ አጨብጭቡላችሁ። እንግዲህ እነዚህ ሁሉ የነገርኳችሁ መምህራንን ወክዬ በጣም በጥቂቱ ነው ሰዓት ለመቆጠብ የነገርኳችሁ። ሌሎች መምህራኖች ደግሞ ቢጠየቁ ከዚህ በላይ በጣም ብዙ አመርቂ የሆኑ ውጤቶች የታየባቸውን ልጆች ሊነግሯችሁ ይችላሉ። ስለዚህ ልላችሁ የምችለው ነገር በብዙ ልፋት፣ በብዙ ጥረት ያለ መሰልቸት በብዙ ትዕግስት መለወጥ የሚችሉ ልጆች ናቸው። ከእግዚአብሔር ጋር እኛም ወላጆችም፣ ትምህርት ቤቱም የራሱን ኃላፊነት ወስዶ ቢሰራባቸው መለወጥ የሚችሉ ልጆች ናቸው ማለት ፈልጋለሁኝ። አመሰግናለሁ። በኦቲዝም ጥላ ስር ያሉት ልጆች ባየሁት ውጤት እጅግ በጣም ደስተኛ ነኝ። ልጄም በዚሁ በኦቲዝም ጥላ ስር የምትኖር ናት እና ባየሁት ባቀረቡት ነገር እጅግ በጣም ደስተኛ ነኝ። እንዲህ ታደርጋለች ብዬ ራሱ ያላሰብኩት ነገር ነው እና በጣም ደስ ብሎኛል። በእኔ እይታ ከተለመደው የማህበራዊ ግንኙነት አንዳንዴ ለወጥ ያለ ባህሪ ሲኖራቸው፣ ከተለመደው ሁኔታ እይታቸው የተለየ ሲሆን ብዙ ጊዜ ልጆች ኦቲስቲክ ናቸው ወይ ደግሞ በኦቲዝም ጥላ ናቸው ይባላል። ያ ማለት የተለየ ይሄ በተለይ ማህበራዊ ግንኙነት ላይ ያላቸው ክፍተት ነው ብዙ ጊዜ የሚጎላው እና አንዳንድ ነገሮችን ከኖርማል ወር ጤነኛ ወር ደግሞ መደበኛ ተማሪዎች ጋር የሚያደርጉትን ነገር እኩል ሳያደርጉ ሲቀሩ ያ ማለት ግን ችግር አለባቸው ሳይሆን ዓለምን በተለየ መንገድ፣ ህይወትን በተለየ መንገድ፣ አካባቢያቸው ያለውን ነገር በተለየ መንገድ የሚያዩ ስለሆኑ እንደዛ አድርጎ መረዳት ጥሩ ነው ብዬ አስባለሁ። እና አሁንም ደግሜ ማለት ፈልገው ቀድሞ አብሮ ማስተማር ትልቁ ለውጡ እዚህ ላይ ነው የሚያመጣው፣ እይታውን ያስተካክላል። ኦቲዝም የተለየ ነገር ነው እንጂ መጥፎ ነገር አይደለም። ልጆቻችን የተለያየ ፕሮግራም ሲያቀርቡ ነበረ። በጣም ልምድ ወስደው በደንብ ሰልጥነው ሰው ፊት ማቅረብ ይችለዋል። በጣም ከተሰራባቸው፣ ሁልጊዜ ጊዜ ከተለፋባቸው፣ ካለማመድ ናቸው። ድግግሞሽ ነው የሚፈልጉት። በድግግሞሽ ካለማመድ ናቸው። የማይለምዱት ነገር የለም፣ የማይችሉት ነገር የለም። ሁልጊዜ ኦቲዝም ያለበት ልጅ ከውስጥ ከራሱ ሳይሆን አንድን ነገር የሚያወጣው ከውጪ ነው ወደ ውስጥ የሚቀበለው ስለዚህ እኛ ከውጪ ወደ ውስጥ የምንሰጣቸውን ነገር መቀበል ይችላሉ፣ ማድረግ ይችላሉ፣ መስራት ይችላሉ። እንደዚህ አመታዊ ፕሮግራሞች በትምህርት ቤት በአካቶ ትምህርት ቤት መካሄዳቸው በጣም ዘርፈ ብዙ የሆኑ ጥቅሞች ነው ያሉት። አንደኛ አዳዲስ ወላጆች እንዲበረታቱ፣ ምክንያቱም በፕሮግራሙ ብዙ አይነት ግንዛቤ መስጫ ፕሮግራም ይካሄዳልና ልጆቻቸው እንዴት መርዳት እንዳለባቸው በመርዳታቸው ደግሞ ቤት ውስጥ ምን ያህል የተሻለ ለውጥ እንደሚያዩ እግረ መንገድ ግንዛቤ የሚሰጥበት ነው። ዛሬ ይማራሉ፣ ነገ ይለወጣሉ፣ ተተኪ ትልቅ በመሆን ሀገር ይረከባሉ። እንደዚህ አይነት ደግሞ በሻምፒየንስ አካዳሚ የሚካሄዱት እንደዚህ አመታዊ የሆኑ ፕሮግራሞች ናቸው ያኔ የልጆችን ለውጥ አብረን ምን ሰለብሬት የምናደርግበት ነውና ከዛም ተጨማሪ ደግሞ ልጆች ተሻሽለው በፊት ያልነበራቸውን እውቀት አሁን ይዘው መድረክ ላይ ቆሞ ችሎታቸውን ሲያሳዩ እንደዛ ሌላ ምን ደስታ አለ? እና ሌሎች ወላጆች የሚበረታቱበት ነው። ለብዙ ነገር ጠቀሜታ ይኖረዋል። አካቶች ሴት እንደዛ ይሄን ፕሮግራም መዘጋጆች ለመናገር ሁለት ነገር ነው። ኩራት ይሰማኛል፣ ቢኮዝ ለውጥ እያየን ነው። ስለዚህ እዚህ ነገር ውስጥ ልጆቼ በማለፋቸው የኔም ቤተሰብ በማለፉ በጣም ኩራት ይሰማኛል። ሁለተኛ ግን ብዙዎች ደግሞ ቢያዩት ትመኛለሁ። በቃ ብዙዎች ቢያዩት ይህንን ለውጥ ቢያዩ ደግሞ ምን አይነት የተሻለ ለውጥ ለማምጣት ይችላል። ቻምፒየንስ ብቻውን ሁሉንም ነገር መለወጥ አይችልም፣ ግን በትንሽ ስራ ብዙ ለውጥ ማምጣት እንደሚቻልም ስለታየ ተስፋም ይሰማኛል። ልጄም እዚህ በዚው በኦቲዝም ጥላ ስር የምትኖር ናት እና ስሟን ራሱ ሲጠራ አትመልስም ነበረ። የአይን ኮንታክት የላትም ነበረ። ኮሚኒኬሽን ከሰው ጋር በጭራሽ የላትም ነበረ። የሻምፒዮንስ አካዳሚ ከገባች ጀምሮ በጣም በጣም ብዙ ለውጥ አውታለች። አይን ኮንታክት ተመልሶላታል። መናገር ራሱ ችላለች። ከሰው ጋር ኮሚኒኬሽን ከልጆች ጋር መቀላቀላት ችልም ነበር። አሁን ከልጆች ጋር ተቀላቅላ መጫወት ጀምራለች፣ እና ብዙ ብዙ ለውጦች አሉ። በጣም ደስ ብሎኛል። በጣም ደስተኛ ነኝ። ከኦቲዝም ጋር የሚኖር ልጅ ያላቸው ወላጆች መጀመሪያ አመጋገብ ነው መስተካከል ያለበት። ስለ አመጋገብ ደግሞ በአሁኑ ሰዓት በጣም የተለያዩ ባለሙያዎች አሉ፣ እሱ ማናገር ይኖርብናል። ከዛ በኋላ ግን በጣም በኤርሊ ኤጅ አካቶ ትምህርት ቤት በማስገባት ከወላጅ ጋር አብሮ በመስራት ወላጅን በደንብ ኢንቮልቭ ማድረግ አለበት። እዚህ ነገር ላይ ለባለሙያ ብቻ ተጥሎ የሚካሄድበት ነገር አይደለም። ለዛውም በጣም ጎበዝ የሆነ ወላጅ ትምህርት ቤት መጥቶ ልጄ ምን ምን ሰራ፣ ምን ምን ከበደው፣ ምን ማድረግ አለብኝ ብሎ ሙሉ መረጃ ይዞ ልጁን ነው መውሰድ ያለበት። ከዛ በኋላ ደግሞ ቤት ውስጥ ማገዝ ይኖርበታል። ወላጅ መማር አይጠበቅብንም፣ እኛ የተለያየ ደረጃ ትም ደረጃ መድረስ አይጠበቅብንም። ልጆቻችንን ለመርዳት በማንኛውም ደረጃ እኛ ብቁ ነን። ስለዚህ ራሳችንን ብቁ አድርገን ማወቅ ካለብን፣ ትሬኒንግ መውሰድ ካለብን ወስደን ልጆቻችንን ለመርዳት ዝግጁ መሆን አለብን። በጣም ብዙ ልፋት ይፈልጋል። እንግዲህ ወላጅም የበኩሉን ኃላፊነት መወጣት አለበት። የመምህር ብቻ ነው ብዬ በጣም በእንክብካቤ በፍቅር ደግሞ አንድን ነገር ደጋግሞ በመንገር በማሰልጠን ይሰለጥናሉ፣ የሚለምዱ ልጆች ናቸው። በጣም ፍቅር ይፈልጋሉ ከምንም በላይ እንግዲህ ማስተላለፍ የሚፈልገው ሌሎች ተቋማቶችም መንግስትም ለእነዚህ ልጆች በቃ እርዳታ እንዲደረግላቸው ቢታገዙ በጣም ጥሩ ለውጥ ያመጣሉ ብዬ ገምታለሁ። የበኩላቸውን ኃላፊነት ሊወጡ ይገባሉ ብዬ አስባለሁ። አሁን እንደ ሻምፒየንስ አካዳሚ ያለ ትምህርት ቤት ኤክስፔሪንሱ በጣም ብዙ ነው። ላይ ከአስራ ምናምን አመት አስራ አምስት ከዛ በላይ የሆነ የእኛን ልጆችን አካቶ መስራት ከጀመረ በጣም ብዙ አመት የቆየ ነው እና እነዚህ በጣም አንጋፋ የሆኑ ትምህርት ቤቶች ለሌላው ለመንግስት አካላት ትምህርት ቤቶች ሊሆን ይችላል ለሌሎች የግልም የዴኬር የሆኑ የእኛን ልጆች የሚቀበሉ በሙሉ አንድ ላይ ተሳስረው አንድ የሚያደርጋቸው መድረክ ያስፈልጋል። እነሱ መጥተው እዚህ ልምድ ልውውጥ የሚያካሄዱበት፣ እነዚህም ደግሞ ወደ ነዛ ሄደው ምን መሰራት እንዳለበት ኳሊቲ የሆኑ ሰርቪሶች እንዴት እንዴት መስጠት እንዳለባቸው እርስ በርስ ቢነጋገሩ የሆን የሚያገናኛቸው ነገር ቢኖር በጣም የሚገርም ለውጥ ነው የሚኖረው ልጆቻችን ላይ ሁሉም የራሱን የሚገባውን ቢወጣ ጥሩ ነው ብዬ አስባለሁ በተለይ ግን መልካም ነገር ሁል ጊዜ መልካም ነገርን ስለሚወልድ በተለይ በትምህርት ስርአቱ ላይ አንድ የተደራጀ በተጠና ሁኔታ መሄድ ያለበት ብዬ ማስበው ቻምፒየንስ አካዳሚ እየሰራ ያለውን ነገር በትልቁ አስፍቶ ለመስራት የመንግስት ድጋፍ ያስፈልገዋል ያ ድጋፍ መጥቶ የተሻለ ውጤት ከታየ ሁሉም የራሱን ነገር ለማዋጣትና ለመስጠት ይችላል ብዬ አምናለሁና የቻምፒየንስ እየሰራ ያለውን ነገር አስፍቶ ማድረግ የሚችልበት ለምሳሌ እኔ ካለኝ ልምድ እዚህ ቤት ከ ከስምንት ዓመት በላይ ልጆቼ እዚህ እየተማሩ ነው እና ከሰባት ዓመት በላይ የመስሪያ ቦታ፣ የማስተማሪያ ቦታ በጣም እጥረት አለ። እማጅን የራሳቸው ቦታ ኖሯቸው በሰፊው ቢሰሩ ኖሮ በብዙ መቶች ኢፍኖት በሺዎች የማይቆ ባይሆን እንኳን በመቶዎች የሚቆጠሩ ልዩ ፍላጎት ያላቸውን ልጆች ማምጣት ይችላሉና፣ ከዚህ ነው የሚጀምረው የመንግስት ድጋፍ ብዬ አምናለሁ። ኦቲዝም ጥላ ስር የሚኖሩ ልጆች ያሉን ቤተሰቦች ኦቲዝም እንደምናስበው አእምሯችን ላይ እንደፈጠን ነው የሚከብድ እርግማን፣ ህይወት ያለቀብን፣ ሁሉ ህይወት የጨለመብን ነገር አይደለም። ከእንደዚህ አይነት ገና የሰሙ ወላጆች ማለት ነው፣ አይዟችሁ እንደምታስቡት የገነነ የጨለመ የሆነ ህይወት አይደለም። ለዛም ወደፊት የልጆቻችንን ጥንካሬ የልጆቻችንን ሰክሰስ ሞር ባየን ቁጥር እግዚአብሔርን አምላካችንን የምናመሰግንበት ብዙ ነገሮችን እናያለንና እንደምታስቡት አይደለም። ስለዚህ ልጆቻችሁን ከቤታችሁ ውጡ የሚል መልእክታለኝ አመሰግናለሁ። ቻምፒየንስ አካዳሚ የምታደርጉት ነገር በጣም ትልቅ ነው። ትውልድን የሚቀይር ነው። በርቱ። ኦቲዝም ያለባቸው ልጆች በትምህርት ቤታችን ውስጥ ተካተው ይማራሉ። ሁል ጊዜ ደግሞ ሚያዝያ ወር በየአመቱ በአለም አቀፍ ደረጃ በአሁኑ እንደውም ለ18ኛ ጊዜ የኦቲዝም የግንዛቤ ማስጨበጫ ወር ተብሎ ይከበራል። እኛም ኦቲስቲክ ልጆችን ስለምናስተምር እንዲሁም ደግሞ ኦቲስቲክ ልጆች ያሏቸውን ወላጆችና መምህራኖችን አገልግሎት ስለምንሰጥ ይህንን ወር ሁል ጊዜ ለግንዛቤ ማስጨበጫነት እንጠቀምበታለን። ስለዚህ በዛሬው ቀን ደግሞ እንዳያችሁት ኦቲስቲክ የሆኑ ልጆች እንዲሁም ከኩዮች ጓደኞቻቸው ጋር አብረው በመሆን በተናጠልም በጋራ የተለያዩ ግጥም፣ እንቆቅልሽ፣ መዝሙሮች፣ ሙዚቃዎችን፣ የግጥሞችን የመሳሰሉ ሲያቀርቡ ነበር። የዚህ ፕሮግራም ዋና ዓላማው ኦቲስቲክ ልጆች መማር ይችላሉ፣ እድል ከሰጠናቸው፣ በደንብ ከሰለጠናቸው፣ ትዕግስተኛ ሆነን ደጋግመን ካስተማርናቸው፣ ሌሎች እኩዮቻቸው ማድረግ የሚችሏቸውን ነገሮች ማድረግ ይችላሉ፤ ሲሆን ለወላጆች ደግሞ ስለ ጉዳዩ የበለጠ ያለ ፍርሃት መናገር እንዲችሉ፣ ከሌሎች ተመሳሳይ እንደዚህ አይነት ልጆች የሚያሳድጉ ወላጆች ጋር እንዲገናኙ ልምድ እንዲለዋወጡ የምናደርግበት አጋጣሚና ፕሮግራም ነው ማለት ነው። አካቶ ጥቅሙ ምንድን ነው? ከእኩዮቻቸው ጋር ተገቢና አስፈላጊ የሆኑ ባህሪያትን እንዲቀስሙ ያደርጋቸዋል። ሌላው ደግሞ በትምህርት ቤት ውስጥ በርካታ የሚካሄዱ ፕሮግራሞች አሉ። እነዛን ነገሮች ውስጥ ተሳታፊ ስናደርጋቸው በዛ ተሳትፎ ውስጥ በጣም ብዙ ነገሮችን እየተማሩ ይሄዳሉ። እና አካቶ ትልቁ ኦቲስቲክ ልጆች ብዙ ጊዜ ራሳቸውን የማግለል ከሰው ጋር ያለ መቅረብ ባህሪ ነው ያላቸው። ነገር ግን እንደዚህ አካቶ ውስጥ በምናሳትፋቸው ሰዓት ከመገለል ይልቅ ከሰዎች ጋር መቀራረብ ባጋጣሚውም ይማሩበታል ማለት ነው እና በጣም ተጠቃሚ ያደርጋቸዋል። ለኦቲስቲክ ልጆች የሚደረገው ድጋፍ ለሁሉም አንድ አይነት አይደለም። እንደ የልጆቹ ሁኔታና ያለባቸው እክል ደረጃ የተለያየ ነው መሆን ያለበት። የሁሉም ልጅ በየግል ባህሪያቸው ተጠንቶ የሚያስፈልጋቸው የድጋፍ መጠን ከታወቀ በኋላ ነው ድጋፍ የሚደረገው። ያ ድጋፍ ደግሞ የንግግር ክህሎት ማጎልበት ሊሆን ይችላል፣ ባህሪያቸውን ማረቅ ሊሆን ይችላል፣ እንዲረጋጉ ማስቻል ሊሆን ይችላል፣ ትምህርት ነክ ነገሮችን ተረጋግተው እንዲማሩ ማስቻል ሊሆን ይችላል፣ ማህበራዊ ግንኙነታቸውን ደግሞ ማሳደግ ሊሆን ይችላል እና የድጋፍ አይነት ከልጅ ልጅ ይለያያል፣ እንደየልጆቹ ሁኔታም ይወሰናል ማለት ነው። እኛ ትምህርት ቤት ውስጥ ኦቲስቲክ ልጆች ተካተው ስለሚማሩ በየዕለቱ በምናደርጋቸው የመማር ማስተማር ሂደቶች ውስጥ ተሳትፎ ያደርጋሉ። በዛ ሁሉ ውስጥ ስናሳትፋቸው በሚያደርጓቸው ነገሮች ግንዛቤዎችን እንፈጥራለን። ግን አመት ጠብቀን የምናደርገው እንደ አጠቃላይ ለማህበረሰቡ ግንዛቤ ለማስጨበጥ እንጂ በትምህርት ቤታችን በየቀኑ ትምህርት ባለበት ቀን ሁሉ ስለ ኦቲዝም ይወራል። ኦቲስቲክ ልጆች ስራዎችን እንዲሰሩ እናደርጋለን። እንደ አጠቃላይ እንግዲህ ግንዛቤ ሲያድ በጣም ለሁሉም ነገር ማለት ግንዛቤ ካለ በየአቅራቢያቸው ተቀባይነት ትምህርት እድል እንዲያገኙ ስለሚያግዛቸው ግንዛቤ መፍጠሩ በጣም ጠቃሚና አስፈላጊ ነው ብለን እናስባለን። ወላጆች ሁሉም በሚባል ደረጃ ግድ ካልሆነ በስተቀር ልጆቻቸው ከኩዮቻቸው ጋራ ከቤት ሲወጡ ዩኒፎርም ለብሰው ቦርሳ ይዘው እንደ ማንኛውም ተማሪ ሆኖ እንዲወጡ ይፈልጋሉ እና አካቶ ትምህርት በጣም ለወላጆች ከፍተኛ የሆነ ነው። በተለይ ሞራላቸውን ከመጠበቅ አንጻር በቃ ኩዮቻቸው የሚያደርጉትን እንዲያደርጉ ልጆች በሰርቪስ ሲሄዱ በሰርቪስ እንዲሄዱ ስለሚያደርግ የአካቶ ትምህርት ከፍተኛ በተለይ በአይምሯቸው ላይ ያለውን ጫና የሚቀንስና ጠቃሚ ነው በጣም ኦቲስቲክ ልጆችን በትምህርት ቤትና በመምህራን ብቻ ድጋፍ በማድረግ ውጤታማ ማድረግ አይቻልም። ወላጆች ከፍተኛ የሆነ አስተዋጽኦ አላቸው። ያ አስተዋጽኦቸውን ደግሞ መወጣት የሚችሉት እውቀትና ግንዛቤ ሲኖራቸው ነው። ስለዚህ እኛ የምናደርገው ኦቲስቲክ ልጆችን የሚያሳድጉ ወላጆች በቤት ውስጥ ልጆቻቸውን በደንብ ማብቃትና ማገዝ እንዲችሉ በተለያዩ እንትኖች ስልጠናዎች እንሰጣለን። የተለያዩ ልጆቻቸውን በቤት ውስጥ የንግግር ክህሎታቸውን ማሳደግ እንዲችሉ ባህሪያቸውን መቆጣጠር እንዲችሉ ወይም መረዳት እንዲችሉ ከአመጋገብ ጋር ከአካላዊ እንቅስቃሴ ጋር በቤት ውስጥ ተሳትፎ ከማድረግ ጋር አያይዘን የተለያዩ ስልጠናዎችን እንሰጣለን ማለት ነው። አሁን በልዩነት እየሰራን የነበረው ኦቲዝም ያለባቸውን ብቻ ያካተን ነው ስናስተምር የነበረው። ለወደፊቱ ደግሞ ሰፋ በማድረግ ሌሎች በህፃናት ላይ የሚከሰቱ የአእምሮ እክል አይነቶች ላይ እነሱንም ለማሳተፍ እና እነሱንም ላይ ለመስራት እያሰብን ነው።